አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ተመልካቾች እንደምናችሁ። ደህና ናችሁ? እኔ ደህና ነኝ አልሐምዱላ። ዛሬ ይሄንን እዚህ ሀገር ስልክ ይሉታል፣ በእኛ አገር ግን እንደ ቆስጣ ይመስላል ትንሽ ስለሚመስል ይሄንን ሰራ ነው ዛሬ ይየውሷአለኝ። ሽንኩርት፣ ነጭ ሽንኩርት፣ የተፈጨ ቲማቲም፣ ሎሚ፣ የሎሚ ጭማቂ፣ ዘይ ዘይቱን፣ በርበሪ፣ ጨው፣ ቁንዶ በርበሪ፣ ማጂ ከሙን፣ ኩዝበራ እነዚህ አሉኝ። ከላስ አብረን እንስራ። ይኸው ስልካችንን እንደዚህ አጥቤው አዘጋጅቼዋለሁኝ። አሁን እንከትፋለን፣ እንደዚህ በዚህ መልኩ ብስሚላ ይሄው እንደዚህ አድርገናል። እንዲህ እያደረግኩ ሁሉንም እጨርሳለሁኝ። ከዛ እንገናኛለን። ይሄው ድስታችንን ጥደናል። ብስሚላ ሽንኩርት፣ ይሄው እንደዚህ ትንሽ ይብሰልና እንጨምራለን ዘይት። ይሄው እንደዚህ ተቆላልቷል። ዘይት ዘይቱን እጨምራለሁ። ብስሚላ ይኸው ቲማቲም እንጨምር። ይኸው እየበሰለ ነው። ነጭ ሽንኩርት ጨምራለሁ። ከዛም ቅመሞቹን ትንሽ ብሰል። ይሄው እየተቆላላ ነው። ይኸው እንጨምራለን ስልካችንን ብስሚላ ይሄው እየበሰለ ነው። እንደዚህ ደርሶታል። ይሄው እየበሰለ ነው። ትንሽ ሎሚ የሎሚ ጭማቂ እንጨምራለን። ቃሪያ ይበቃዋለን። ገበታ ላይ እንገናኝ ተመልካቾች። ው ጨርሰናል። ስልክ ወይም ቆሰጣውን በእንደዚህ መልኩ መሻላ በጣም ይጣፍጣል። እናንተም ሰርታችሁ ሞክሩት። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። በሌላ ቪዲዮ እንሻላ እስከምንገናኝ ማሰላማ።